ዛሬ ቅማሟ ልዕልቷ ትዝታ ላይ ናት። እኔ ደግሞ ማን ነው ይሄ ፎቶ እያልኩኝ በጣም አጣርቼ ሳይ ነበረ የሆነ ፎቶ ሀይሚያት ጥቁራ ፖስታ። እሱ ብቻ አይደለም በጠዋት የሆነ ያስደበረኝ ነገር አለ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታታዮች፣ ሰላማችሁ ይዛልኝ በያላችሁበት እውነት ለመናገር ያክል ሰው ምቀኛ ነው። አይኖ ምቀኛ ነው። አብዛኞቻችን ምቀኛ ነን። እኔ ሁላችንም እያልኩኝ አይደለም። የሆነ ፎቶ በጠዋት አይቼ ደበረኝ። የሀይሚን ፎቶ እንደዛ አበላሽተው አቀናብረውት ሀይሚዬ እንደዛ አይነት በሽታ አለባት ምናምን። እኔ ስሙን መጥራት አልፈልግም። ክርስቶስን ነው የምላችሁ፣ አልቅሻለሁ። ያንን ፎቶ አይቼ ክርስቶስን፣ እኔ አልዋሻችሁም። ለምን ማለት ሲችል ምን አደረገች? በዛ ልክ እንደዛ ማድረግ ለምን አስፈለገ? ቆይ ምንድን ነው አላማችሁ? የምር ምናልባት ፎቶን አይታችሁት ሊሆን ይችላል። እኔ በጣም አስደንግጦኝ እምባን የተናነቀኝ፣ ለምን እንደዚህ አይነት ነገር ታደረጋላችሁ? በጣም በጣም በጣም ፈጣሪ፣ እኔ እንጃ። ልብ ይስጠን፣ እንደዚህ ለምናደረግ ሰዎች ልብ ይስጠን። እንዲህ ይች ልጅ ምን አደረገች? ምንም ምንም የሚያጠፋችሁ እኮ ነገር የለም። ጭራሽ ፎቶዋን እያበላሹ እንደዚህ አይነት ለእሷ የተመኛችሁትን በሽታ ለራሳችሁ ለራሳችሁ ያድርገው፣ ከልቤ ነው፣ ለራሳችሁ ያደርገው፣ ለእሷ የተመኛችሁትን ማለት ነው። በጣም ነው አንጀት የምታቃጥሉት አንዳንዶቻችሁ ማለት ነው። በጣም እንደዚህ የማይደረግ ነገር አታደርጉ። በቃ ዴ ልብ ሰው ልብ የሚነካ ነገር አታደርጉ ጉዶቼ የሆነ የምትወዱት ሰው የሆነ ነገር ሲባል ያማችኋል። የሆነ የማታቁት ሰው ቢሆን ኦኬ፣ ችግር የለውም ለዛ ሰው ቀረቤታ ከሌላችሁ። ግን ለምታቁት ሰው የምትወዱት ሰው የሆነ ነገር ሲባል ልባችሁ ስብር ነው የሚለው። እኔ በጠዋት ደግሞ ትክታክ ባልገባስ ምን አንጦሎጦለኝ እኔ ራሴ እና ለማንኛውም ግን ለሁላችንም ልብ ይስጠን። ሀይምዬ እንግዲህ የሆነ የትዝታ ሙዚቃ እያዳመጠች ምናምን ነገር ትዝታ ብላ ለቃለች። በነገራችን ላይ በዚ ምድር ላይ ሰውን በዚ ምድር ላይ ሰው ስትኖር ማለት ነው ማንም ሰው ያለፈ ህይወት ሊኖረው ይችላል። የሆነ ነገር ሊኖር ይችላል። ብቻ በህይወታችን ያሳለፍነው በሰው መጎዳትም የተለያዩ ነገሮች፣ ነገር ግን ዛሬ ያለንበት የሆነ ቦታ ስንደርስ የባለፈውን ትልቅ ብለን ማሰብ የለብንም። ለምን ትዝታ ይጎዳናል? በጥቂቱ ኦኬ። በእርግጥ በዚህ ምድር ላይ ስንኖር ማሰብ ያለብን ሰዎች በቤታችን መልካም ነገር ካደረጉልን ወይንም መጥፎ ነገር ካደረጉብን እንርሳቸው መጥፎ ነገር ያደረጉብንን እንርሳቸው ለምን ይጎዱናል ታሰብናቸው ጥሩ ነገር ግን ያደረጉልንን በህይወታችን ሙሉ እናስባቸው ለምን እነዛ ሰዎች ለእኛ ከፈጣሪ በታች መሰላል ስለሆኑን ያንን ክፉ ጊዜ ስላስተላለፉልን ማለት ነው ከፈጣሪ ጋር እና ትዝታ የሚለውን ስላነሳችሁ ሁላችንም ጋር የተለያየ ትዝታ ሊኖረብን ይችላል እና ያንን ትዝታችንን ብዙም ማሰብ የለብንም። መጥፎ ትዝታ ከሆነ መርሳት ነው ያለብን። ለምን ወደኋላ ስለሚጎትተን አሁን ያለንበትን ጥሩ ህይወት ከሆነ ያበላሽብናል።